ገናን በቤተልሔም ጌታችን በዳንኤታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም፣ ጳራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ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

ይህ አዋዜ የሰበር ነው። ኢራን እስራኤልና አሜሪካ ላይ በስላቅ መላሷን አወጣች። ለሲኤንኤን ቃለ ምልልስ የሰጡት ዛሬ ምክትል ውጭ ጉዳይ ሚኒስትሯ ካቲብ ዛዴህ የሀገሬ የኑክሌር ፕሮግራም ንክች አላለም ብለዋል። የኑክሌር ፕሮግራሙ ሰላማዊ የኑክሌር ፕሮግራማችንን ከጥቃት እንከላከለዋለንም ብለዋል። እስራኤልና አሜሪካ በሰኔ ወር የ12 ቀናቱ ጦርነት ፎርዶ፣ ናታንዝ እና ኢስፋሃን የተባሉትን ከመሬት በታች የተቀበሩ የኒውክሊየር ማብላያዎች አፈር ድሜ ያብልተናል ማለታቸው አይዘነጋም። ፕሬዚደንት ዶናልድ ትራምፕ በተለይ ኦብሊ ተሬት ነበር ያሉት ድራሽ አባቱ ጠፍቷል እንደማለት። ይሁንና የመከላከያ ሚኒስቴራቸው የስለላ ድርጅት እሳቸውን በማስተባበል አዎ፣ በእርግጥ የሀገሪቱን የኒክሊየር እርምጃ በሁለት ዓመት ወደ ኋላ ሊጎትት የሚችል ጉዳት ደርሶ ይሆናል እንጂ የኢየሩሳሌምና ዋሽንግተን ቦምቦች ዶናልድ ትራምፕ እንዳሉት ዐይነ ስቡን አላጠፉትም ሲል ውድመቱን ማቃለሉ አይዘነጋም። ለሲኤንኤን የተናገሩት ካቲብ ዛዴህ በበኩላቸው የእስራኤልና የአሜሪካ ቅጥቀጣ ብዙዎቹን መሠረተ ልማቶቻችንን ማሽኖቻችንንና ህንፃዎቻችንን አንክሮታል ሲሉ አምነዋል። ይሁንና የኒውክሌር ፕሮግራማችን በጣሙን በሀገር በቀል ዕውቀት ላይ የተመሠረተ በመላው ሀገራችን ቆዳ ስፋት ላይ የተንሰራፋ ነው። ኢራን እኮ አሉ ምክትል ውጭ ጉዳይ ሚኒስትሩ የዘጠና ሚሊዮኖች በኖሪያ ግዙፍ አገር ናት ብለዋል። ሲቀጥሉም ይች ሀገር እዚህና እዚያ በቦምብ ጠሽጠሽ አድርገህ እኖ ሁሉንም ነገር አውድመኗዋል ብለህ የምትፎልልበት አይደለችም ብለዋል። ከምክትሉ ቃለ ምልልስ በፊት ደግሞ አለቃቸው ውጭ ጉዳይ ሚኒስትር አባስ አርጋቺ በሰጡት መግለጫ በአሁኑ ሰዓት ኢራን ውስጥ የሚካሄድ አንድም የዩራኒየም ማበልፀግ የለም ብለዋል። ለምን የማበልፀግ ሥራ እንደማይካሄድ ሲመልሱ ደግሞ የማበልፀጊያ ተቋሞቻችን የጥቃት ሰለባ ስለሆኑ ሲሉ መልሰዋል። ለሲኤንኤን ቃለ ምልልስ የሰጡት ካቲብ ዛዴ በተቋሞቹ ውስጥ የዩራንየም ማበልፀግ ይካሄዳል ወይ ወይ ሳይካሄድም በማለት ለቀረበላቸው ጥያቄ አስተያየት ሳይሰጡ አልፈዋል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ሮብለት ባወጣው ሚስጥራዊ ሪፖርት ለአቶሚክ ቦምብ መስሪያነት በተቃረበ ደረጃ የበለጸገው የኢራንን ዩራንየም ክምችት ማጣራት የነበረብን ጊዜ እያለፈ ነው። ኢንስፔክተሮቻችን ይህንን ለማድረግ ይችሉ ዘንድ በቦምብ የተደበደቡት ተቋሞች ውስጥ ገብተው እንዲፈትሹ እስካሁን አልተፈቀደላቸውም ብለዋል። ካቲብ ዛዴ እንዳስገነዘቡት ወደፊት ከአሜሪካ ጋር በዚህ ላይ የሚደረግ ድርድር ካለ፣ በኢራን የኒውክሌር ፕሮግራም ላይ ማለታቸው ነው፣ ኢራን የራሷን ዩራንየምን የማበልጸግ መብቷን የሚቀበል ከሆነ ብቻ ነው ብለዋል። ኢራን ውስጥ የሚካሄድ ማበልፀግ አይኖርም፣ ወይም ኢራንን ይህን መሠረታዊ መብቷን ለማሳጣት የሚደረግ ሙከራ ኢራን በአማራጭነት የማትቀበለው ቅዠስ ነው ብለዋል። ለጥቀውም ኢራን ብሔራዊ ጥቅሞቿንና ብሔራዊ ደህንነቷን ለመጠበቅ ህጋዊ ወታደራዊ ፕሮግራም አላት ሲሉ ፍርጥም ብለዋል። ኢራን የሚሳይል ፕሮግራሟን እያስፋፋች ነው ወይ በማለት ለቀረበላቸው ሌላ ጥያቄ ካቲብ ዛዴ ሲመልሱ የሚሳኤል ፕሮግራማችን የጥገናና የማንሰራራት ሂደት ውስጥ ነው የሚገኘው ብለዋል። ሲኤንኤን ባለፈው ወር ባቀረበው ዘገባ ኢራን የቦሊስቲክ ሚሳይል ግንባታ ስራዎቿን እያጧጧፈች መሆኑን መዘገቡ አይዘነጋም። የተባበሩት መንግሥታት ድርጅት አንስቶላት የቆየውን የመሣሪያ ግዢ እና የቦሊስቲክ ሚሳይል እንቅስቃሴ ማዕቀብን መልሶ እንዳጸናባት ይታወቃል። ይህም ሆኖ ነው የቦሊስቲክ ሚሳኤል ግንባቷ እየተጧጧፈ የሚገኘው። የአውሮፓ የስለላ ምንጮች የኢራንን ቦሊስቲክ ሚሳኤል ፕሮግራም በዚህ መልኩ የተቃና ሆኖ እንዲቀጥል ያስቻሉት የቻይና ድርጅቶች ናቸው ሲሉ ይናገራሉ። ካለፈው መስከረም መጨረሻ ጀምሮ ለሚሳኤል ማስፈንጠሪያ ቁልፍ ግብዓት የሆኑትን ሶዲየም ፕሮክሌፌት በአያሌ መርከቦች አድርሰዋል ለኢራን። ካቲብ ዛዴ ከቻይና ጋር ያላቸውን ግንኙነት የገለጹት በጣም በጣም ቅርብ ብለው ነው፣ ቤተኛንን ማለታቸው ነው። ለአሜሪካው ፕሬዚደንት ዶናልድ ትራምፕ ምን መልእክት አለው ተብለው ለቀረበላቸው ጥያቄ ደግሞ ኢራን አሁንም ሕያው የሆነች ጥንታዊና በዚህች ምድር ያላቋረጠ ስልጣኔ ናት ብለዋል። ይሄ መልእክት ለዶናልድ ትራምፕ እስቡበት እንደማለት ነው። ኢሳይያስ፣ በእውነት የኢራን እንቅስቃሴ አስገራሚ ነው። አሁን በትክክል ገብቶኝ ከሆነ ነው የምነግረ እነ ናታንዝ እነዚህ የመሳሰሉ ሶስቱ መመታታቸውንና መውደማቸውን አልካዱም፣ እንደሰማው በቃለ መልልሱ። ነገር ግን ያሉት ምንድን ነው? ኢራን የዘጠና ሚሊዮኖች መኖሪያ በጣም ሰፊ ሀገር ናት። የኒውክሊየር ፕሮግራማችን ሀገር በቀል ነው፣ እዚሁ የሚሰራ ማለታቸው ነው። በእርግጥ ለምሳሌ ሴንትሪፊዩጅ የሚባሉትን የራሷ አስሪቶች ናቸው። ስለዚህ በራስ በሀገር በቀል ኖውሃው በሀገር በቀል እውቀት ላይ ተመስርቶ የሚሰሩ ናቸው አገራችንም ሰፊ ናት ስለዚህ እዚችና እዛ ቦምብ ጠሽጠሽ አድርገ እምታወድመው አይደለም ሲሉ ምን ማለታቸው መሰለ አሁንም ከአሜሪካና ከእስራኤል እውቅያ እየተደበቀ እና ጻት በስነ ስርዓት ስራውን የሚያካሄድ ተቋሞች አሉን ማለታቸው የኒክሌር ማብለያዎች አሉን የዩራኒየም ማበልጸጊያዎች አሉን ማለታቸው ነው ሲምፕሊ እነዚህን እና አሜሪካ እና እስራኤል አያውቋቸውም የሚል በጣም የተለየ መግለጫ ነው። አለም እኔ አሁን ከዚህ የዜና ትንታኔ እጅግ በጣም የገረመኝ ነገር ምንድን ነው፣ ኢራን በዚህ መልኩ ይህንን ማብራሪያ መስጠት ለምን አስፈለጋት? ይሄ ማብራሪያ እስራኤል ትኩረት አድርጋ አሁን የቀሩ የኒኩለር ዝቀን የኒኩለር ምርቶች ካሉ በሂደት ላይ ያሉ ማለት ነው፣ ዳግም ለማጥፋት ሙከራ እንድታደርግ አያነሳሳም ወይ? አሜሪካስ ብትሆን በሁለተኛ ወይም በሶስተኛ ዙር የኒኩለር ማበላያውን ለማጥፋት ጥረት እንድታደርግ አይጋብዝም ወይ? ምንድን ነው የምትጠቀመው ኢራን ማለት ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤተ ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊየን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆቹን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ፣ ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። የምትጠቀመው ለራሷ ለዜጎቿም፣ ለወዳጅም ለጠላትም መረጃ ነው። አሜሪካና እስራኤል በ12 ቀናቱ ጦርነት የ40 ዓመቱን እስላማዊ አብዮት ወታደራዊ ክንድ ወታደራዊ ተስፋ አጨልሞታል፣ ጥለውናል። ከዚህ በኋላ ኢራን አለቀ፣ አበቃ፣ ደቀቀላት ማለት አይደለም ነው። ስለዚህ አሁንም ኢራን ፖቴንት የሆነ ኃይል ያላት የኒውክሌር ፕሮግራሟ ያው ባሉት መንገድ እንደዚሁም ደግሞ የሚሳኤል ፕሮግራሟ ደግሞ በጥገናና በማንሰራራት ሂደት ውስጥ የሚገኝ መሆኑን ነው እየገለጹ ያሉት። ስለዚህ ይሄ ለጠላትም ለወዳጅም ለራስህ ለህዝብህም ማለት ያለብህ ነው አለም። በሌላ መልኩ ደግሞ የኢራኑ ተወካይ ከቻይና ጋር ያላቸውን መልካም ግንኙነት የገለጹበት መንገድ እንደምን ይተረጎማል? የትክክለኛ ጥያቄ ነው። ቬሪ ቬሪ ክሎዝ ነው ያሉት። አንደ ምንድነው በጣም ግንኙነታቸው ጥብቅ ነው። በኢራንና በቻይና መካከል ያለውን ግንኙነት ጥብቀት ከምትለካበት አንዱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቻይናን ክፉኛ ማውገዛቸውን ልብ ልንል ይገባል። ኢቨን ማስጠንቀቂያ ሰጥተዋል። ይህንን ስታይ በዛ በኩል ለምሳሌ እስራኤል የህሉና አደጋ የምትለውን አንዱ የኢራን የቦሊስቲክ ሚሳይል ምርት ነው እና በባለፈው ድብደባ በተቻላት መጠን በርካታ ማምረቻዎችን እንደዚሁም ደግሞ ከፍተኛ ክምችቶችን ለማውደም ሞክራለች። አሁን ያ ክምችቱ ወይም የወደሙት ማምረቻዎች እየተጠገኑ፣ ሌሎቹ ደግሞ ጥገናቸው አልቆ ስራ በመስራት ላይ እንደሚገኙ የሚገልጽ ነው መግለጫቸው። ስለዚህ የወደመው ክምችት እንደገና እየተተካ እየሄደ ነው ማለት ነው ይሄን ለማድረግ የሚያስችለውን ቅድም ያልኩት በጣም ኬሚስትሪ ነገር ነው ይሄ የሚያስፈልገውን ቁስ ከውጭ የሚያስፈልጋትን ዋነኛውን ቁስ ቻይና በመርከብ እየጫነች ካለፈው መስከረም ጀምሮ እያስገባች ነው ነው የሚለው ስለዚህ ከዚህ በፊትም እንዳልነው አሁን አሁን እንኳ ዓለምን እንዴት አድርገን እንደምንገለጽ ባለ አናቅም። በራሽያ በቻይናና እና በኢራን መካከል እንዲሁም በሰሜን ኮሪያ የአራትዮሽ ግንባር መኖሩን እናውቃለን። ስለዚህ በኢራንና በቻይና መካከል ያለው እንደዚህ አይነቱ የቀጥታ እስራኤል የሕልውና ስጋት ነው የምትለውን መሳሪያ ቦሊስቲክ መሳሪያ ለመስራት የሚያስፈልጋትን ቁልፍ ከውጭ ማግኘት ያለባት ማለት ነው። ልባርክ ቁሳቁስ ቻይና ነች እየያዘች ምን ማዕቀቡን እየጣሰች ማለት ነው። ስለዚህ ይሄ ማለት የኢራን በእስራኤል ላይ ዳግም ስጋት መሆን እንድትችል ቻይና ቀጥ ብላ እያገዘቻት ነው ማለት ነው እና የቅርብ ቬሪ ቬሪ ክሎዝ የሚለው አገላለጽ በዚህ ደረጃ ሪስክ ወስዳለች ማለት ነው ቻይና ዓለም እንዴ በአንተ ሕልውና ላይ አደጋ የሆነን ነገር ለአንተ ጠላት በአደባባይ ታግዛለች ማለት ከእስራኤል ለሚመጣ ነገር ወይም ከእስራኤል ጋር ላላት ግንኙነት አልተጨነቀችም እንደማለት ነው የሚወሰደው እና ያ ግንኙነታቸውን በጣም የቀረበ የተሳሰረ አድርገዋል። የኢራን እና የቻይና ቻይናንም ብንወስድ ሩሲያንም ብንወስድ ቻይናና ሩሲያ ከኢራን ጋር የነበራቸው ጥብቅ ግንኙነት ኢራን በእንደዚህ አይነት ጦርነት ውስጥ ስትወድቅ የአየር ክልሏ ሙሉ በሙሉ ባዶ ሲቀር ዝምን ያሉት አንድም ቃል እንኳን የተነፈሰ አልነበረም ማለት ይቻላል። አሁን እስኪ ይሄ ታሪክ ቢደገም በመተንፈስ ደረጃ እኔ ዝም ብለ ያቁምባይ ነኝ። ምንም በተጨባጭ ያደረጉት ነገር የለም ልትለኝ ፈልገህ ከሆነ ነው፣ አይ በመተንፈስ ስል የተናገሩት ኃይለ ቃል የማስፈራራት ወይም አብረን እንዋጋለን እንገባለን የማለት ነገር የለም ለማለት ፈልጌ ነው። ግጭቱ የኢራን እና የእስራኤል ነው። ይሄ የራቀ ሪጂናል በራሳቸው ክልል ውስጥ ያለ የሁለቱ ኃይሎች ጦርነት ነው። እና እዚህ ውስጥ ቻይና እስራኤልን ለማስጠንቀቅ የምትችልበት አግባብ የለም። ጦርነቱን ልታወግስ ትችላለች ወይ? እስራኤል ጦርነቱን የጀመር ትክክል አይደለም ማለት ትችላለች፣ እንደ ማንም ሀገሮች እንዳሉት ማለት ነው። ከዛ በተረፈ ግን ኢራንን የምትነኪ ከሆነ ዝምብዬ አላይ የሚያስችላት ሁኔታ የለም። አይ አሜሪካ ግን ጣልቃ ገብታ መታለኝ፣ በቀጥታ አሜሪካና አሜሪካ ጣልቃ ገብታ የመታችው፣ ዶናልድ ትራምፕ በክልሉ የኒውክሌር መስፋፋት የለበትም፣ ኢራን የኒውክሌር ማብላያዋን በሰላማዊ መንገድ በራሷ አውድማ ከአሜሪካ ጋር ሰላማዊ ዲፕሎማሲ ፈጥራ ከማዕቀብ ነፃ ሆና ማደግ ማበብ ትችላለች። ይህንን የማታደርግ ከሆነ ግን አሜሪካ ታወድመዋለች የሚል አቋም አላቸው በፊት። ስለዚህ እስራኤል በራሷ ፕሮግራም ዘመቻ ውስጥ መግባቷን ተከትሎ ምናልባት እንግዲህ ይህንን ሲያዩ ደግሞ ዶናልድ ትራምፕ ብረትን ሲቀልጥ የተምታው ነው፣ አብዛኛውን ስራ እየሰራች ስለነበረ እስራኤል አንዴ ያንን ግዙፍ የምድራችንን ግዙፍ የተባለ ቦምብ የሚጥሉትን አውሮፕላኖች አስነስተው እነዚህን ማብላያዎች አስመቱ ማለት ነው። በነገራችን ላይ ከባህርም አስመትቶታል በቶማሃውክ ያንን ያደረጉት እንጂ እስራኤልን በአጋጣሚ የእስራኤልና የአሜሪካ ፍላጎት መገናኘት የፈጠረው ነው ነው እንጂ እስራኤል ይህንን ጦርነት እስካሁን በምናነበው ዘመቻ ስታደርግ የአሜሪካ ድጋፍ ወይም ጦርነቱን ሂጅበት እኛ ከኋላለን የሚል ድጋፍ አልነበረውም። የጦርነቱን እርምጃ ወሰደችው እስራኤል ናት። ስለዚህ ዶናልድ ትራምፕ ደግሞ አንድ ጊዜ እነዚህ ማብላያዎችና ማበልፀጊያዎች ላይ የአየር የከፋ አየር ድብደባ አካሂደዋል። እና በዛ ወቅት ደግሞ ድርድር ላይ ነበሩ። ከኢራን ጋር የተለያየ ዙር ያለው ድርድር አድርገው ስምምነት ላይ መድረስ አልቻሉም። ምክንያቱም የድርድሩ ዓላማ እና ግብ ኢራን እንድትቀበል የተፈለገው የኑክሌር ማብለያ ተቋሞቿን ራሷ እንድታወድም፣ ከዛ በኋላ በእሷ ግዛት ውስጥ የሚካሄድ ምንም አይነት የኑክሌር ማብላያ ዩራኒየም ማበልጸግ እንዳይኖር ይሄንን ራሷ አሜሪካና የሰላጤው ሀብታም ሀገራት በጋራ በሚያዋጡት ቢሊዮን ቢሊዮን ቢሊዮን ገንዘብ እዛው ራሷ አንዱ ሀሳብ እዛው ኢራን ውስጥ የማበልጸጊያ የዩራኒየም ወይም ማብለያ ተቋም ተመስርቶ በተወሰነው ለሰላማዊ አገልግሎት በሚውልበት ደረጃ ብቻ እየበለጸገ ከዛው እንዲሰጣት እንጂ ኢራን ራሷ የምትቆጣጠረው የራሷ የሆነ የማበልጸጊያ ተቋም አይኖራትም የሚል ነበር እና ኢራን ይህን አልተቀበለችም። እንደምናውቀው ድርድራቸው በዚህ ሂደት ውስጥ ወደ መጨረሻው ምዕራፍ ላይ ነበረ። እስራኤል በዚህ መካከል የሁለቱን ድርድር የመጨረሻ ምዕራፍ ብዙ ለውጥ አለማምጣቱን በመጠቀም እንደ አጋጣሚነት ያንን ድብደባ ልታካየር ችላለች። መጨረሻም ራሳቸው ያንን ጥቃት አካሂደዋል። እና አሜሪካ በኢራን ላይ ብቻ አይደለም። ለምሳሌ ራሷ ቻይናን ታይዋንን እንዳትወሪ እኮ ትላለች አይደል? ታይዋንን አትወሪም። ታይዋንን በጉልበት ጠቀልላለሁ ብለች ብት ከኔ ጋር ትጣያለች የሚል መግለጫ ትሰጥ አልቻለም። ስለዚህ ተመሳሳይ አቋም ኢራን ላይ የነበራትን የሌላ ሀያልነት ሚናዋን የተወጣቸው አለም አሁን እንግዲህ እስራኤል ከኢራን ጋር ያላትን ጦርነት ሙሉ በሙሉ ይጨርሳለች ባይባልም እንኳን በሳምንታት ወይም ወራቶች ብቻ የቀሩትን ኒውክለር ለማምረት ጥቂት ጊዜያት የቀሩት የኢራን መንግሥት አሁን ወደ ሁለት ዓመት ያህል ወደኋላ እንድንሄድ ነው ያደረገን እንጂ አላጠፋውም፣ ማብላያውን እያሉ ነው። ይሄ እስራኤልን በንቃት እንድትከታተል እና ደግሞ ከሁለት ዓመት በኋላ ኢራኖች እንዳሉት የኒኩለር ማብላያው በሚፈለገው መጠን ተብላልቶ የሚጨርስ ከሆነ እስራኤል አሁንም ጦርነት ውስጥ ነች ያለችው ማለት እንችላለን።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 ምቹ በሆኑ ማረፊያዎች አሳርፎ በታወቁ ሼፎች በተዘጋጁ ምግቦችና ምቾት ባላቸው የጉዞ መኪናዎች መንፈሳዊ እና ታሪካዊ ቦታዎችን በምቾት ሊያስጎበኘዎ ከወዲሁ ዝግጅቱን ጨርሶ እርሶን ይጠብቃል። እንደዚሁም ለደብረ ዘይትና ለፋሲካ ምዝገባ ጀምረናል። አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939 6666611 ወይም በ0937171 ይደውሉ። ጵራቅሊጦስ የጉዞ ወኪል። ምንም የተቀየረ ነገር የላቸውም፣ ግን እስራኤል የምታቀርበው ከዚህ የበለጠ ዓመታት ነው የምትለው ከሁለት ዓመት በላይ ፋታ የሚሰጠኝ ሁኔታ ነው ያለው ነው የምትለው። ስለዚህ ኢራን ከዛሬ ነገ ቦምብ ሰራች ብዬ እንቅልፌን አላጣምን የሚቀጥሉት ሶስት አራት አምስት ዓመታት ነው የምትለው፣ ይህን ያህል ጎርተናታል ብላ ነው የምታምነው። ነገር ግን ይሄ ማለት ኢራንም መልሳ የጠፋውን ምድጃ እፍ ብላ ስራ በቀጠለ እንደባይቀር ሁሉ እስራኤልም ስለላ፣ ክትትል፣ እንደገና ደግሞ አዲስ ስትራቴጂ ማሰብ ማቀድ የማይቀር ነገር ነው። ምክንያቱም በሁለቱ መካከል ያለውን ጠላትነት ሊያጠፋው የሚችል የተቀየረ ፖሊሲ የለም። ስለዚህ ይሄ ነው ሊቀጥል የሚችለው ኢራኖችም ይሄንን እየተናገር። በነገራችን ላይ ኢራኖች በድብቅ ለሄዝቦላ አንድ ቢሊዮን ዶላር መስጠት ችሏል ነው የሚባለው እና እንደ አዲስ መሳሪያ ክብችቶችን እያገኘች እስራኤል እያወደበች መሆኗን የምንሰማው በሌላ ዘገባ ላይ እንሰራዋለን። ኢራን በሄዝቦላ አንድ ቢሊዮን ዶላር ማቀበል ችላለች ነው የሚባለው። ስለዚህ አሉታ ኮንቲኒዋ እንደሚባለው ነው እንግዲህ ትግሉ ይቀጥላል በሁለቱም በኩል አዎ። እንግዲህ አሁን ከዛሬው ዜና ስንነሳ እንግዲህ አንድ ቢሊዮን ዶላር ምን ያህል ትልቅ ገንዘብ እንደሆነ መገመት አያዳግትም። ስለዚህ አሁንም በእስራኤል በሄዝቦላ በሐማስ በኢራን መካከል ያለው ፍጥጫ ለጊዜው ረገበ እንጂ አልቆመም ማለት እንችላለን ማለት ነው። አለም ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም አዳር ይሁንል መልካም በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን፣ ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ57 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ26 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። በጋዜጠኛና የመድረክ መሪ ወንደሰን ከበደ የተዘጋጀው የመድረክ ማስታወሻ መጽሐፍ ባለፈው ግንቦት ወር እዚህ በኢትዮጵያ አዲስ አበባ በሂልተን ሆቴል የሀገራችን ዕንቁ የኪነጥበብ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት መከበሩ አይዘነጋም፣ ይታወሳል። አሁን ደግሞ በቨርጂኒያ ወተርፎርድ ኢቨንት ሴንተር በታንክስጊቪንግ ዊከንድ እሁድ ኖቬምበር 32025 ከቀኑ 3 ፒኤም ጀምረው በርካታ የኪነ ጥበብ ባለሙያዎችና ጥሬ የተደረገላቸው እንግዶች በተገኙበት በታላቅ ድምቀት ይከበራል። ሁላችሁም በዝግጅቱ ላይ እንድትገኙ ተጋብዛችኋል። ጠሪ አክባሪ ነው። አዘጋጅ ወንደሰን ከበደ ምርትና አገልግሎትን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ዜና